ዛሬ ወደ አንድ ቦታ የምንሄድ ይሆናል። አንድ ትልቅ ገዳም በከተማችን ውስጥ አለ የሚባል ትልቅ ገዳም ሄደን፣ ባለቤታችን ራስ ብናዝንበት የሚገባ ትልቅ ገዳም ነው የምንሄደው። በጧት ተገኝተን ጀምረናል። ቢያንስ እኛ ካለንበት አካባቢ እዛ ለመድረስ ሶስት ሰዓት ወይም አራት ሰዓት አብረን እንሄድ እንሻገራለን ብለን አስበን የመጣንበት ድልድይ

አሁን ደግሞ አስፋልት እናቋርጥ። ይሄ መንገድ ማለት ታሪክ የሚታየው አረንጓዴ ጫካ ውስጥ እንገባለን። እዛ ውስጥ ነው፣ ዛሬ አካባቢ ነው። በተለያየ ፓርት አድርገን እናያቸዋለን። ግን እዛው ውስጥ በጣም የሚገርሙ አዲስ አበባ ውስጥ የሚያስገርሙ ሁለት ገዳማት አሉ። እነሱ ነው አሁን ወደዛ ነው የሚሆነው

የወሌ ቡልቡላ ምዕራፈቅ አንድነት ከዛ አዲስ አበባ ላይ በፍጹም አዲስ አበባ ውስጥ ያሉ የማይመስል ነው። አዲስ አበባ ውስጥ ኖረን ይህን ነብሳችን ሰላም ስትፈልግ መምጣት ያለብን ቦታ ስትፈልግ አንዱ የቦሌ ቀስ እያለ ግቢውን እናያለን። በእውነት ገዳሙ ሰላም የሚሰጥ ቦታ ላይ ምን ተጠራለ። ጥቂት የአብነት ተማሪዎች ከዛ ውጭ ይታያሉ እዚህ ቦታ ላይ ያው እንደሚታየው እንግዲህ ምንም አይነት ድምጽ የለም። የነገራችን ላይ ወደዚህ ቦታ ሲመጣ ከቤተ ክርስቲያን ወይም ከመጡበት ሀገረ ስብክ ደዛቤ ያጽፈምጣት ግድ ይላል። ካለ በማህበር ጉዞ ማድረግ ብዙም አይፈቀድም። ከአጥቢያ ቤተክርስቲያን ጣሚ ይገባል። ከዚያ ውጭ እንግዲህ የትኛውን ገዳማ ሲጠበቁ የሚገቡ ስርዓቶች ሁሉ መጠበቅ ይኖርባቸዋል ማለት ነው። በዚህ ቦታ ላይ ሲመጣ ወደ ተለያዩ ገዳማ ስፊ የሚጠበቁ ስርዓቶች በሙሉ መጠበቅ አስፈላጊ ነው ማለት ነው።